አድማች ተመልካቾች እንደምናረፈዳችሁ የሰዓቱን ትኩስ አበይትና ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን፣ በጎጃም በተደረገ ከፍተኛ ውጊያ ቁጥሩ እጅግ የበዛም የአገዛዙ ሰራዊት በዘመነ ካሴ በሚመራው የጎጃም ፋኖ ጦር መደምሰሱ ተሰምቷል። እስር ቤት ተሰብሮ ንጹሐን መለቀቃቸው እንዲሁም የአገዛዙ ቁንጮ አመራሮችና ወታደራዊ አዛዦች በፋኖ መማረካቸውም ተሰምቷል። የፋኖ ኃይሎች በበርካታ የጎጃም ግዛቶች መብረቃዊ ጥቃት በአብይ አህመድ ሰራዊት ላይ አድርሰዋል። ሁሉንም በዝርዝር እንመለከተዋለን። በወሎ ግንባር እየተደረገ ባለው ውጊያ የፋኖ ኃይሎች ወደ ደሴና ኮምቦልቻ ዘልቀው በመግባት በዙሪያው ኦፕሬሽን መስራታቸው ተነግረዋል። የብልጽግና ጦር የሻለቃ አመራሩንና ሌሎች አዋጊዎች የተደመሰሱበት ከፍተኛ ኪሳራ የገጠመውም ውጊያ አድርጓል። መድፍና ዙሀ ያልበገረው የወሎ ትንቅንቅን በዝርዝር እንመለከተዋለን። በጎንደርም እንዲሁ ሻለቃ በራ ካሳም እስከ መገናኛ ሬዲዮ በፋኑ ኃይሎች መማረኩ ተነግሯል። ጉዳዩን እንዳሰሰዋለን። ፖለቲከኛ ጀዋር መሐመድ አብይ እና ፋኖን በተመለከተ አንድ ያልተጠበቀም ንግግር አድርጓል። ጀዋር መሐመድ የአብይን መንግስት አማራ ህዝብ ላይ ጥቃት እያደረሰ ነው ሲል የአብይ አህመድ መንግስት በአማራ ህዝብ ላይ የሚያደ የደረሰውን ጥቃት መናገሩም ተሰምተዋል። በዝርዝር የጀዋር መሐመድን ጉዳይ እንመለከተዋለን። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሊገረሰስ ይገባል ስለመባሉም፣ እንዲሁም በእስራኤል ሀገር ስለተከሰተው ሰደድ እሳት በመረጃ ሰዓታችን የምንነግራችሁ ይኖረናል። በሌላ በኩል ብልጽግና በአዲስ አበባ ካሳንቺስ ያስገነባትን የሴት ሐውልት የአዲስ አበባ ልጆች እየመጡ ነው አደባባይ ሐውልት ብለው በመሰየማቸው የሐውልቱን አናጺ ብልጽግና ማሰሩ ተሰምቷል። ሐውልቱም በሸራ እንዲሸፈን ብልጽግና አዟል። የብልጽግና መንግስት እኔ ያወጣውለት ስያሜ እያለም የሴቶች አደባባይ እያልኩት እናንተ ማን ስለሆናችሁ ነው ስም የምትቀይሩት ብሏል። ጉዳዩን በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርእስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ጀግኖቹም፣ እንዲሁም ሀሳብ አስተያየት እንድሰጡ እየጠየቅን በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው አብራችሁኝ ቆዩ። ብልጽግና ከሰሞኑን ካሳንቺስን እንደ አዲስ ገንብቼ ጨርሽ ያለው ይውልኝ ማለቱን ተከትሎ በርካታ ውዝግቦች እየተነሱ ነው። ከውዝግቦቹ መካከልም ይህች የምትመለከቷት ሀውልት ትገኝበታለች። የብልጽግና ሰዎች ካሳንቺስን ሲገነቡ ከገነቧቸው አደባባዮች መካከል ተሰድራ የምትገኝ ሀውልት ነች። የብልጽግና ሰዎች ይህንን ሀውልት ሲሰሩት የሴቶች አደባባይ ብለው እየጠሩት ቢሆንም ከሰሞኑን ግን አዲስ አበባ ልጆች ከሀውልቷ አቋቋምና ከሀውልቷ ሁነት አንጻር እየመጡ ነው ሲሉ ለሀውልቱ ስያሜ ሰጥተውታል። የአዲስ አበባ ልጆች ልጅቷ ከቆመችበት አንጻር እንዲሁም ከምትመለከትበት አንጻር በመነሳት የፋኖ ኃይሎችን እየጠበቀቻለች፣ ፍትህን እየጠበቀቻለች ሀውልት በመሆኗ እየመጡ ነው ብለናታል ብለው በርካታ የአዲስ አበባ ልጆች እየመጡ ነው ሀውልት በሚል ድምዳሜ ላይ ደርሰዋል። ይህን ተከ ትሎም ሰበር አሳዛኝ ዜናም እየወጣ ነው። እየመጡ ነው ሀውልት ሰሪም መታፈኑ ተገልጿል። ይህንን ሀውልቱን የሰራው ግለሰብ አቶ ሰለሞን እንግዳ የተባለው አርቲስት በብልጽግና ኃይሎች በቁጥጥር ስር መዋሉም ተነግሯል። የማህበረሰቡን እሴት ከማጉላት ይልቅ የሀውልቱን ትርጉም አሻሚ እንዲሆን ሆን ብለህ ያመጣኸው ነው በሚል አለባበሷም፣ የነፍጠኛውንና የሚኒሊክን ወገኖችን ባህል ያንጸባረቀ ነው በሚል የብልጽግና ኃይሎች ቁጥጥር ስር መዋላቸው ነው የተነገረው። ይህ በእንዲህ እንዳለም ለሐውልቷም፣ የአዲስ አበባ ልጆች እየመጡ ነው የሚል ቅጥያ ስም መስጠታቸውን ተከትሎ እየመጡ ነው ሐውልት እንዲሸፈን ትእዛዝ ተሰጠ። የኦህዴድ ብልጽግና ስርዓት የእየመጡ ነው ሐውልትን ህዝቡ ጋር የወጣለት ስያሜም ሳይስፋፋ በአስቸኳይ በሸራ እንዲሸፈን ለካድሬዎቹም ትእዛዝ ሰጥቷል። በእስራኤል ቴላቪቭና ኢየሩሳሌም አቅራቢያ ሰደድ እሳት ተከሰተም። በእስራኤል ቴላቪቭና ኢየሩሳሌም አቅራቢያ በትላንትናው እለት ሰደድ እሳት መከሰቱን ታይምስ ኦፍ እስራኤል ዘግበዋል። የእስራኤል የእሳት አደጋ ባለሥልጣን ቃል አቀባይ በሰጡት መግለጫ በሰደድ እሳቱም አስራ ሶስት ሰዎች ቀላል ጉዳት የደረሰባቸው ሲሆን ከእነዚህም መካከል አስር የእሳት አደጋ ሠራተኞች እንደሚገኙበትም አስታውቀዋል። ከባድ ሙቀትና አውሎ ነፋስ ምክንያት እንደተነሳ የተገመተው ሰደድ እሳቱን ለመቆጣጠር የእሳት አደጋ መከላከያ አውሮፕላን እናም በርካታ የእሳት አደጋ ሰራተኞች በማሰማራት የእሳት አደጋውን ለመቆጣጠር እየተሰራ እንደሆነም የታይምስ ኦፍ እስራኤል ዘገባም ያመላክታል። ሰደድ እሳቱ በመጀመሪያም በእስራኤል ሞሻቭ ተአዞም አካባቢም የተከሰተ ሲሆን በተደረገው እሳቱን የመቆጣጠር ስራ አመሻሽ ላይ በሰደድ እሳቱ ሳቢያም ተዘግቶ የነበሩም አንዳንድ መንገዶች መከፈታቸውን ነው እየተገለጸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በሀገሪቱ የተነሳው እሳት ለመቆጣጠር ከባድ መሆኑን ገልጸው የሰደድ እሳቱ የሚባባስ ከሆነም እስራኤል የጎረቤት ሀገራት እርዳታን ትጠይቃለች ሲሉም ገልጸዋል። በሌላ በኩል የኤርትራን ሕዝብ የጨቆነ የምስራቅ አፍሪካ የሰላም ጸር ሊገረሰስ ይገባል ሲሉም ኢብራሂም ሀሮን የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ይገርሰስ ማለታቸው ተሰማ። አቶ ኢብራሂም ሀሮን የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ሊቀመንበር የሰጡት ሀሳብ ትላንት አልጀዚራም ኢንግሊሽ አሰራጭቶታል። ዓለም አቀፍ ማህበረሰቡም በወታደራዊ መንግስት ጭቆና ውስጥ ማብቂያ በሌለው ሰቆቃን ለሚንከላወሰው ኤርትራው

ጊዜው አሁን ነው ሲሎም ጽፈዋል። ጦርነት እንጂ ሰላም የማይወደው ክፋትን እንጂ መልካምነትን የማያውቀው ጭቆናን እንጂ ነጻነትን የማይፈልገው እድሜ ልኩን ምስራቅ አፍሪካን ብሎም የኤርትራ ዜጎችን እያሰቃያለም አምባገነን ሊገረሰስ ይገባል ሲሎም ተደምጠዋል። አለም ሁሉ ለኤርትራ ህዝብ ነጻነት የበኩሉን አስተዋጽኦ ለማድረግ እንቅስቃሴም ማድረግ አለበትም ሲሎም ተደምጠዋል። እኚህ ሰው ከአብይ አህመድ ጋር ጥብቅ ግንኙነት እንዳላቸውም ይነገራል። ኢብራሂም ሐሮን ፓርቲያቸው በብልጽግናም እንደሚደገፍ ይነገርላቸዋል። ታዲያ እኚህ ሰው በበርካቶች የአብይ አህመድን ፍላጎት በግልጽ ተናግረዋል ሲሉም ተደምጧል። ይህ ሰው በግልጽ የአብይ አህመድን እቅድ በኢሳያስ አፈወርቄ ላይ ይፋ አድርገዋል ተብሎ በበርካታ ፖለቲካ ተንታኞችም እየተነገረ ነው። በሌላ በኩል ይህ ብልጽግና አገዛዝ በአማራ ህዝብ ላይ ተደጋጋሚ ጥቃት ሲያደር ስበት ቆይቷል ሲል ፖለቲከኛ ጀዋር መሐመድ ተናገረም። ጀዋር መሐመድ ከኤኤምኤን ከተሰኘ ሚዲያ ጋር ባደረገው ቆይታም እንደተናገረም የአብይ አህመድ ኃይል አማራውን በማጥቃት ኦሮሞን ገንጣይ ተገንጣይ ትርክት በመስጠት እንዲሁም ትግሬውን ጸረ ኢትዮጵያ በማድረግ አለመተማመን እንዲሰፍን አድርጓል ሲልም አብይ አህመድን ከሷል። እስከ ቅርብ ጊዜ ድረስ አማራውን ከጎኑ በማሰለፍ የኦሮሞ ኤሊቶችን ሲተች ቆይቷል ያለው ጀዋር መሐመድ ከፕሪቶሪያው ስምምነት በኋላ ከአማራ ህዝብ ሲጣሉ ኦሮሞ ህዝብ ውስጥ ለመደበቅ የአብይ አህመድ ቡድን እየጣረ ነው ሲልም የአብይ አህመድን ፖለቲካም አጋልጧል። ፋኖ የአገር መከታ ነው በማለት ለትግራይ ጦርነት እንዳላዘመቱት ሁሉ አሁን ደግሞ የኦሮሞ ህዝብ ጠላት ነው በሚል ግጭቱ ህዝብ ለህዝብ እንዲሆን አቅዶም እየሰራ ነው ሲል ፖለቲከኛ ጀዋር መሐመድ የአብይን እቅድ አብራርቷል። በዚህም ፖለቲከኛ የጀዋር መሐመድ የአማራ ፋኖ ጦርነት ከመንግስት ጋር እንጂ ከኦሮሞ ህዝብ ጋር እንዳልሆነ በመጥቀስ የኦሮሞ ህዝብ ራሱን ከብልጽግና ሰራዊት እንዲሁም ከብልጽግና ፕሮፓጋንዳም እንዲያነጻም አሳስቧል። አሁን በቀጥታ ከአማራ ክልል ወደተሰሙ የጦር ግንባር መረጃዎች ያልፋሉ። የአማራ ፋኖ በሸዋ የአጼ ይኩኖ አምላክ ክፍለ ጦር ብሩኬ ደምሴ ብርጌድ አልገዛም አለሻለቃም በወረ ኢሉ ግንባር ዛሬም ድል በድል መሆኑን በመግለጫው ገለ በዚህ አውደ ውጊያ ከወረ ኢሉ ተነስቶም ወደ ግሸ ራቤል ሬሽን አጅቦም ለመከላከያም አሻግራለሁ ብሎ የተንቀሳቀሰው ወዳደሩ ሚሊሻና ፖሊስ አድማ ብተና በወረ ኢሉ ወረዳ ልዩ ቦታው ሾኪ ኮበር በሚባል ቦታ ላይ በጀብዱ አይጠገቤው ዘመቻ መሪ ኮማንዶ ታደሰ ተስፋዬም እየተመራች ብሩክ የደምስ የብርጌድ አልገዛም አለሻለቃም አለቃ ተጋድሎ ላይ ውላለች። በዚህ ውጊያ ስድስት ሚሊሻ ቆሰለም አምስት የሞተ ሚሊሻ አንድ አርማ በታኝ የሞተ የተመዘገበ ሲሆን በንብረት ላይ ሁለቱም ሬሽን የጫኑ አይሱዚዎች ከጥቅም ውጭ ሆነዋል ሲሉ የፋኖ አመራሮች ገልጸዋል። በሌላ በኩል ዘመቻ አንድነት በወሎ ግንባር በፋኖ ኃይሎች ተጠናክሮ ቀጥሏል። የአማራ ፋኖ በወሎ ቤተ አማራ ልጅያ ሱኮር የጎፍ ክፍለ ጦር በኮማንዶ አረብ ዊመር የሚመራው ንጉስ ሙጃሂድ ብርጌድ አንድ ሻለቃ ትላንትናው እለት ሰርገው ወደ ደሴና ኮምቦልቻ በመጠጋት ጦሳ ማይበር በሚባሉ አካባቢዎች ላይ በሰሩት ልዩ ኦፕሬሽን የብልጽግና ሰራዊትና አድማ በታኝ እንዲሁም ሚሊሻ እንዲሁም ፖሊስ ላይ ታላቅ ድል በመቀናጀት በርካታ የአገዛዙ ሰራዊቶችን ሙትና ቁስለኛ ማድረግ የተቻለ ሲሆን፣ አልብኮ ወረዳ ላይ የነበሩም የስርዓቱ ሹመኞች ወደ ደሴ ከተማ መሸሻቸው ነው የተነገረው። ደሴና ኮምቦልቻ በመደበቅ ማምለጥ ስለማይቻለ ቀጣይ ለሚሰሩት ኦፕሬሽን ህዝባችን ከጎን በመሆን የተለመደ ትብብር ያድርግልን ዘንድ በትህትና እንጠይቃለን ሲሉም የፋኖ ኃይሎች ገልጸዋል በተመሳሳይ መብረቁ ክፍለ ጦር የአብይ አህመድ ዙፋን ጠባቂ ሰራዊትን የሻለቃ አመራርና ሀምሳ አለቃም የተደመሰሱበት ታላቅ ድል ተጎናጽፏል ተጠናክሮ በቀጠለው ዘመቻ አንድነት አማራ ፋኖ ቦሎ ንጉስ ሚካኤል ኮር መብረቁ ክፍለ ጦር አሳምነው ጽጌ ብርጌድና ነብሮ ብርጌድ ልዩ ኮማንዶዎች በጋራ በመሆን እንደተለመደው የብልጽግናነ ሰራዊት ስቦ በማስገባት በወግዲ ወረዳ ሶክሩ ቀጠና በተለምዶ አበራሻ አለቃና 023 ቀበሌም አዳት ከተባለ ቦታ እንከን የለሽ ኦፕሬሽን በመስራት 100 አለቃ እስከ ወዲያኛው ሲሸኝ አንድ 5 አለቃ ከባድ ቁስለኛ እንዲሁም ሀያ ወንበር ጠባቂ ሰራዊት እስከ ወዲያኛው አሸልበዋል። በዚህ ተጋድሎ ሁለት አምፑላንስ ከባድ ቁስለ ጋዜጠኛ ሪፈር ጭኖ ወግዲ ከተማም አልፎም እንደወጣ ከውስጥ መረጃ ምንጮች ለማወቅ ተችለዋል። ይህ በእንዲህ እንዳለ ወግዲ ሆስፒታል በቁስለኛ እንደተጥለቀለቀም የአይን ማኞች ገልጸው ከሀያ አምስት በላይ ቁስለኛም አልጋይዘው እርዳታ እየተደረገላቸው ቢሆንም በህይወት የመትረፍ እድላቸው ዝቅተኛ መሆኑን ኮሩ አረጋግጧል። የብልጽግና ሰራዊት አልጋይዘው የነበሩ ታካሚዎችን እያስወጡም መከላከያ ብቻ ይታከም በማለታቸው ታማሚ አስታማሚዎችም በዱላ እየደበደቡ ሲያባሩ እንደነበረም ቦታ ላይ የነበሩም የአይንማኞች አረጋግጠዋል። እንዲሁም ከከተማዋ ዙሪያ ያሉ እድሜያቸው ከ12 እስከ 15 የሆኑ ከየቤቱ የፋኖ ቤተሰብ በማለት 18 ህፃናትና ከቤት መሸሽ የማይችሉ አዛውንቶችን ደብድቦ በርካታ ገበሬዎችንና የህዝብ ተቋም አገልጋዮችን ባገኙ አጋጣሚም አፍኖ የት እንዳደረሳቸው አይታወቅም ሲሉ የንጉሥ የሚካኤል ኮር ቃል አቀባይ ፋኖ አምሳለቃ ሁሴን ዑመር ገልጸዋል። ተስፋ የቆረጠው የብልጽግና ኃይል ከአቅሙ በላይ ሲሆንበት በአመራሩ መሞት የተበተኑን ኃይሉን ለማውጣት ዙ 23ና ሞርታር እየተኮሰ የግለሰብ ቤትና ንብረትም እያወደመ ይገኛል። በአውደ ግንባር የተደመሰሰውን አዋጊውንም ለመቅበር የተኮሱት ከባድ መሳሪያ ማህበረሰቡ ላይ ሁከት መፍጠሩን ኮሩም አስታውቋል። ይህ በእንዲህ እንዳለም ሰሜን ጎንደር ውስጥ የአድማ ብተና አዛዥ ሻለቃ አበራ ካሳ መማረኩ ተሰምተዋል። በደባርቅና ዳባት ዙሪያ ወቅን ቀጠና በአማራ ፋኖ አንድነት በጎንደር ራስ አሞራው ውብነ ሶስተኛ ኮር በሰሜን ብርቅዬ ክፍለ ጦርናም በአያሌው ብሩ ክፍለ ጦር ጥምረት በተደረገ ተጋድሎ በርካታ የአገዛዙ ሰራዊት ተደምስሶ የአድማ ብተና ሻለቃ አመራሩ ሻለቃ አበራ ካሳ እስከ መገናኛ ራዲዮና ትጥቁ መማረኩን የፋኖ ሎች አስታውቀዋል። በሌላ በኩል ወደ ጎጃም ስናልፍ የአማራ ፋኖ በጎጃም የሀዲስ አለማየሁ ሰባተኛ ክፍለ ጦር ድልቀንቶታል። አወበል መብረቁ ብርጌድ፣ አነደድ ተድላ ጓሉ ብርጌድ እናም የቦቅል አባይ ብርጌድ በጋራ በመሆን ሉማሜ ከተማ ገብተው የብልጽግና ነሰራዊት መግቢያ መውጫ ሲያሳጡት አርፍደዋል። ማርያም ሰፈር፣ ሚካኤል ሰፈር እናም ሉማሜ ከተማም አስተዳደር ጽህፈት ቤት ውጊያ የተደረገባቸው አካባቢ አካባቢዎች ሲሆኑ 48 የብልጽግና ሰራዊት ሲደመሰስ 23ቱን ከባድ ቁስለኛ በማድረግ ስምንቱን በመማረክ እንዲሁም እስካሁን ያልተቆጠረ በርካታ መሳሪያ በመማረክ ታሪክ ሰርተናል ሲሉ የፋኖ ኃይሎች ገልጸዋል። የሉማሜ ከተማ ሚሊሻ ጽሕፈት ቤትና የፖሊስ ጣቢያው የቦምብ ጥቃት ደርሶባቸዋል። አገዛዙ ሲጠቀምበት የነበሩ በርካታ ላፕቶፖችም በፋኖ ኃይሎች ተማርከዋል። ከየትኖር ወደ ሉማሜ ለድጋፍ ተንቀሳቀሰም አንድ ካሶኒ ሙሉ የአብይ አህመድ ዙፋን ጠባቂ ሰራዊት ዘሪሁን 13ን በመጠቀም ማውደም መቻላቸውን የፋኑ ኃይሎች ገልጸዋል። መቶ አለቃ አበበ ሰው መሆን በመቶ አለቃ ገረሙ አጋዥ፣ እንዲሁም በክፍለ ጦሩ እንቁ መሪዎች የተመራው ይህ ዘመቻ በታሰቡ ልክ ውጤታማ ነበር ሲሉ የፋኑ ኃይሎች ገልጸዋል። በሌላ በኩል በላይ ዘለቀ ስምንተኛ ክፍለ ጦርም ድልን መቀናጀቱን አስታውቋል። የአብይ አህመድ ሰራዊት አስር መኪና ይዞ ወደ እናርጅ እናውጋ ወረዳም ገደብዬ ቀበሌ እየገባ ቢሆንም በትላንትናው እለት ከምሽቱ አንድ ሰዓት ተኩል የፋኖ ኃይሎችን አባርር ያለው ብሎ ከገደብ ከተማ ተነስቶ ወደ ደብረ ወርቅ ከተማ በመሄድ ላይ ያለው የአገዛዙ ኃይል ሶማ ብርጌድ ኮኛ ቀበሌ ላይ በደፈጣ አንድ ኦባማም የጫነም የብልጽግና ሰራዊት ኃይል ላይ በቦምብ እንዲሁም በጥይት በረዶ በማዝነብ ወንፊት አድርገነዋል ሲሉም የፋኖ ኃይሎች ገልጸዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።